ሜጫ በጎጃም ምድር ሲንቀሳቀሱ የነበሩ ወንድሞቻችን የመንግስትን ጥሪ የሰላም ጥሪ ተቀብለው ተቀላቅለን እጅግ ደስ የሚል ነው። ሲገቡም ደማቅ አቀባበል ነው የተደረገላቸው። የሃይማኖት አባቶች የሀገር ሽማግሌዎች እንዲሁም ደግሞ ከፍተኛ የስራ ኃላፊዎች በተገኙበት በሰሜን ሜጫ የሚንቀሳቀሱ የነበሩ ወንድሞቻችን ሲገቡ ደማቅ አቀባበል ተደርጎላቸው፣ ሌላኛው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳይ ወደ ጣሊያን አቅንተዋል። እንዲሁም ደግሞ ብሪክስ የኢትዮጵያን ጂፒቲ በደረጃ ሰንጠረዥ አስቀምጧል። ይህን በተመለከተ ና ሌሎች መረጃዎችን ዘንድ ተገኝተና እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትቆዩ ዘንድ በአክብሮት እየጠይቁ አዲስ የሆናችሁ ሰብስክራይብ በማድረግ ከወዲሁ ቤተሰብ ትሆኑ ዘንድ በድጋሚ በአክብሮት እጠይቃለሁ። ወደ ቀዳሚ አጀንዳ ያደረግነው ጉዳያችን ስናፍ ጠቅላይ ሚኒስትር ዶክተር አብይ ከፈረንሳይ ፕሬዚደንት ጋር ከፍተኛ የሆነ እንግዲህ ውይይት እንዳደረገና ከፍተኛ የሆነ ዲፕሎማሲዎችን እንድሰር እናስታውሳለን። ባይዘወይ ጠቅላይ ሚኒስትር እንግዲህ ከሀገር ጋር ዲፕሎማሲው ስታደርግ ሕዝብን ከሕዝብ ያለፈ ከፍተኛ ተጽዕኖ መፍጠር ማምጣት የሚችል ነው። በዚህም ላብነት ያህል ኢትዮጵያ የጠየቀችውን የባህር በር ጥያቄ የፈረንሳይ ፕሬዚዳንት እንግዲህ እንደሚገባትም አክሎ ሲናገር እናስታውሳለን። ይህ እንዲናገርም ወይም ደግሞ እንደሚገባት ከኢትዮጵያ ጎን እንዲሰልፍ ካደረገበት ዋነኛው ምክንያት አንደኛ ዲፕሎማሲ የመስራት ጉዳይ ነው። ሲቀጥል ደግሞ በወታደራዊ እንዲሁም ደግሞ በኢኮኖሚያዊ ዘፍ ከፍተኛ የሆነ ዲፕሎማሲያዊ እንደሰሩ እናስታውሳለን። አሁን ደግሞ ቀጥታ ወደ ፈረንሳይ አቅንቷ ከፈረንስ ማለት ወደ ጣሊያን፣ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋርም እንደሚገናኙና ፍሬያማ የሆነ ውይይትም እንደሚያደርጉ ይጠበቃል ማለት ነው። ወደ ጣሊያን ያቀናባቸው ምክንያት ትልቁ ባይዘወይ ነገር ነገር በፊት ይገባ እንደሚባለው ሁሉ መገኘቱ ከፍተኛ ዲፕሎማሲ ይሰራም፣ በወታደራዊም፣ በኢኮኖሚያዊም ደግሞ ህዝብ ለህዝብ ያለው ግንኙነት የኢትዮጵያ ከፍተኛ በህገ ወጥ የሚሆን በህጋዊ ከሚሰድርባቸው ወደ ባህር ማዶ አንድ ጣሊያን እንደመሆኗ መጠን በዚህ በሁለቶች ጉዳዮች እንግዲህ ጠንካራ የሆነ ውይይት እንደሚያደርግ ይጠበቃል። በተለይ በህገ ወጥ የሚሄዱ ስደተኞችን በተመለከተ ኢትዮጵያውያን፣ እንዲሁም ደግሞ በኢኮኖሚ በወታደራዊ፣ እንዲሁም በባህር በር ጉዳይ ተጽዕኖ ለመፍጠር ጠቅላይ ሚኒስትሩ በአካል የመገኘታቸው ትልቅ ሚና ይጫወተዋል። ስለዚህ ጠቅላይ ሚኒስትሩ በተለያዩ ቦታ በሚንቀሳቀስባቸው ጊዜ ከፍተኛ የሆነ ዲፕሎማሲያዊ እየሰራ መሆኑን ለመገንዘብ ያክል ነው። አሁን በቆይታቸው እንግዲህ በተለይ በባህር በር እና በወታደር ከፍተኛ እንግዲህ ዲፕሎማሲ ሰርቶ እንደሚመለስ ተስፋ እናደርጋለን። ልክ እንደ ፈረንሳይ ፕሬዚዳንትም ከኢትዮጵያ ጎን እንደሚሰልፍ የጣሊያኑ ተስፋ እናደርጋለን። ሌላኛው ጉዳይ ብሪክስ የኢትዮጵያን ጂፒቲ በደረጃ ሰንጠረዥ አስቀምጧል። በቀዳሚ ደረጃ ነው ያስቀምጠው። በዚሁ እንዲሁም አክሎ የባህር በር ቢኖራት ወደ 25 ፐርሰንትና ዛ በላይ እንደሚሻገር ነው። እጅግ እጅግ በአምስት በስድስት ዳብል እያደረገ እንደሚሄድ ነው የሚያመላክተው ኢትዮጵያ ስድስት ነጥብ ስድስት ፐርሰንት በአንደኛ ደረጃ ስቲዝ ህንድ ስድስት ነጥብ ሁለት ጂፒዲ ግሮዝ ማለት ነው ጂፒዲ ግረዞ በፍጥነት እያደጉ ካሉት ውስጥ ብሪክስ ካስቀመጣቸው ህንድ በሁለተኛ ደረጃ ስድስት ነጥብ ሁለት ኢንዶኔዥያ አራት ነጥብ ስምንት በሁለት ሶስተኛ አረብ ኤምሬት አራት አራት ቻይና አራት ነጥብ አምስት ግብፅ አራት ነጥብ ሰባት ኢራን ዜሮ ነጥብ ሶስት ነስ በጠረ በ ደረጃ ሰንጠረዥ ሲያስቀምጣቸው ኢትዮጵያ ጥሩ እንግዲህ የኢኮኖሚ ጂፒዲ ግሮዝ እያስመዘገበች መሆኑን እዚህ ጋር አስቀምጧል። በተለይ እንዲሁም ይላል ኢትዮጵያ፣ የባህር በር ቢኖራት በዓለም በቀዳሚ ከሚባሉት ግንባር ቀደም ከምትሰለፍ ሀገር አንዷ ትሆናለች። ምክንያቱም ለባህር በር እንግዲህ እያስከፈለት ያለውን የኢኮኖሚ ዋጋ በእጅጉን ከፍተኛ መሆኑ የሚያሳይ ጉዳይ ነው። ነገር ግን ይህን ካገኘች ኢትዮጵያ የራሷ የባህር በር ባለቤት ከሆነች ጂፒዲዋ እስከ 25 ፐርሰንት ይጓዛል። 25 እስከ 30 ፐርሰንት የሚለው ምን ያህል እጅግ በፍጥነት ኢትዮጵያ እንግዲህ ከድህነት መላቀቅ የሚችልበት ትልቁ እንግዲህ የባህር በር መሆኑ አመላካች ጉዳይ ነው። ለዚህም እንግዲህ ጠቅላይ ሚኒስትሩ ላብነት ያህል ከፈረንሳይ ወደ ጣሊያን እንግዲህ ደፋ ቀን እያለ ከፍተኛ ዲፕሎማሲ እየሰራ ይገኛል። ዋና አለማው አላማው ያነገተበት ምክንያት በባህር በር ጉዳይ መሆኑ ላብነት ያህል መዘንጋት የለበትም። ሌላኛው የጅቡቲ ፕሬዚደንት እንግዲህ የአረብ እምሬቶችን እንግዲህ እየነቀፈ ይገኛል። አንድ መቶ አስር ቢሊዮን ዶላር እንግዲህ በአፍሪካ ላይ እንግዲህ ቀጠናውን እያተራመሱ ነው በኢንቨስትመንት መልኩ፣ ነገር ግን ወታደሩ ያነገተ መሆኑን መገንዘብ አለብን ሲል ተናግረዋል። ቀጥታ ምናልፈው እንግዲህ የመንግስትን የሰላም ጥሪ ተቀብለው የተቀላቀሉ ወንድሞቻችን በሰሜን ሜጫ ላስታውሳችሁ፣ ብርሃኑ በዛ፣ ዳኝነት ጌታቸው፣ ብርሃኑ ጌጤ ሳለን ንጋቱ። እነዚህ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለው ተቀላቅሏን፣ እጅግ ደስ ይላል። ሰላም ለሁሉ ሁሉ ለሰላም እንግዲህ ትልቅ ዋጋ አለው። ከግለሰብ ጀምሮ እስከ ቤተሰብ፣ ከቤተሰብ እስከ ጎረቤት፣ ከጎረቤት እስከ ሀገር ድረስ ያለው የሰላም ዋጋ ቀላል የሚባል አይደለም። ስለዚህ እነዚህ ወንድሞቻችን የመንግስትን ሰላም ጥሪ ተቀብለው ተቀላቅለዋል። ሲገቡም እንግዲህ የሀገራችን ባህል መሰረት ባደረገ በፍቅር ተቀብለናቸዋል። እጅግ ደስ ይላል። ቀሪ ወንድሞቻችንም እንግዲህ የመንግስትን ሰላም ጥሪ እንደሚቀላቀሉ ተስፋ እናደርጋለን። ኢትዮጵያ ለዘላለም ትኑር። አሁን የጀመረችው ኢኮኖሚ መነቃቃት ዲፕሎማሲያዊ በእጅጉ የሚበረታታው ጉዳይ ነው። ኢትዮጵያውያን፣ ውድ ኢትዮጵያና ትውልድ ኢትዮጵያውያን በዓለም ዳርቻለች ሁሉ እጅ ለእጅ ተያይዘን እች ወርቃማ የሆነች ሀገር ኢትዮጵያን ማልማት አለብን። ለዚህ ደግሞ ትልቁ ሰላም ነው። ሰላም ደግሞ ለሁሉም የሚያስፈልገው ሁላችን በአንድነት ዘብ ስንቆም ነው። ስለዚህ ኢትዮጵያ መንግስት ጋር ጎን ተሰልፈን መንግስታውን የጀመረውን የዲፕሎማሲያዊ የባህር በር ጥያቄ ሁላችን የህልውና ጥያቄ ስለሆነ እጅ ለእጅ ተያይዘን በአንድነት መቆም አለብን። ኢትዮጵያ ለዘላለም ትኖር። አዲስ የሆናችሁ ሰብስክራይብ በማድረግ ጠብቀኝ። በሌላ በአዲስ ቪዲዮ እስክንገናኝ መልካም ሙሉ